የሰባት ወር እርጉዝ ያለው ነበረ። ከዛ ጽንሱ መቋረጥ አለበት ተባልኩት። የጽንሱ ላይ ጭንቅላቱ ላይ ዋቋጥሯልና መቋረጥ አለበት ተብዬ በጣም በቃ እያለቀስኩት እየጸለይኩኝ ነበር ከዛ ቀጠሮ ነበረኝ። በሳምንት በሳምንት በፊት በወር ነበረ በሳምንት በሳምንት ሆነ ቀጠሮ። በጣም በቃ እያለቀስኩት እስከ ሰባት ወር ደህና ነው ደህና ነው ተብዬ ተብዬ እስከ ሰባት ወር በኋላ መቋረጥ አለበት ሲባል በቃ በጣም ተጨነቅን። እኔና ባለቤቴ ነበርን። ማንም ሰው አያውቅም፣ ቤተሰብም አያውቅም፣ ማንም አያውቅም ነበር። ከዛ ለመወሰንም እኔ ከብዶኛል። አንቺ ገና ልጅ ነሽ ይቋረጥ ብሎ በጣም ብዙ ነገር በቃ ዶክተሩ መከረኝ። ከዛ ነው እንብ ብዬ ወጣሁት። እግዚአብሔር እንደፈለገው ያድርግ ብዬ ወጣሁኝ ከሆስፒታሉ ከውስጥ። ከዛ ወጣሁኝና እያለቀስኩት የሳምንቱን ቀጠሮ ቀረውኝ ሳል ሄድ። ከዛ ምን ሆና ምን ሆነች ነው ማቴጁና ምን እያለኝ ነበር። ቀጠሮ ነበረኝ ባለቤት። ከዛ እየጸለይኩ እዚህ ቀኝ እጃችሁን አንሱ፣ እጃችሁ ላይ ጸልያለሁ አለ። የኔም አልነገርኩ ከዛ እጄ ላይ ተጸልዮ በቃ እያለቀስኩት ወዴን እየጫንኩ ነበር ጸልየው በሳምንቱ በአስረኛው ቀን ድጋሜ የሄድኩት ከዛ ጽንሱ ደህና ነው ምን ተጠቅመሻል ብሎ ዶክተሩ እኔን መጠየቅ ጀመረኝ። እኔ ደግሞ ምንም አልተጠቀምኩም እየጸለይኩ ነበር። በቃ ጽንሱ ተስተካክሏል መቀጠል ትችላለች ተባልኩት። በቃ በጣም በቃ ከምለው በላይ ደስ ብሎኝ፣ እዚህ ደግሞ ለመመስከር እንዳልወጣ የዛ ላይ ደግሞ ክፍለ ሀገር ሊሄድ ነበርና ለመናገር በጣም ቃላት ያጥረኛል።

ጭንቅላቱ ላይ ውሃ ቋጥሯል የተባለ ጀግናዊ ነው ግን አስደናቂ አሁን ጭንቅላቱ ስታዩ ውሃም ነው። ጌታን ሰው በሰው እውቀት ይኖር የእኛ ጌታ ግን ጸሎታችን የሚሰማ አሜን አትለን? ወይም ደግሞ ባሪያ ጀግና ልጅ እጃቸው ርግባካቸው በኢየሱስ ስም ለናንተ ከባድ እንዳነው ለእሷ ከባድ፣ ለናንተ ግን ምንም አይደለም። ይሄ ሰባት ወር መቋረጥ አለበት፣ እግዚአብሔር ደግሞ መቋረጥ አለበትም ነው የኛ ነገር ይቀጥላል። ኢየሱስ የተባረከ መልካም አባታችን በመልካም ከዛ በኋላ በሰላም ልሽ አዎ እንዴት ናችሁ? ሰላም ሰላም ናችሁ? ያው ብዙ ነገር ሰሚቸው ነበረነን። መሥሪያ ቤት ሆስፒታል ውስጥ ስለምሰራ ሰሚቸው፣ አልነገርኳትም ውጤቱ ምናምን፣ ውጪ አስቀምጫትም ከዶክተሩ ጋር ተነጋግረን ወደ ቤት

አስተሳሳይ ጌታ የተባረከ ለዚህ ለምላካችን ምን ማግለፍ። ክብር ክብር ክብር፣ ሃሌሉያ። እግዚአብሔር መልካም ነው፣ መልካም ያደርጋል። ይቀረጥ ይቀንዱ የተባለው እናንተ ነገር ሁሉ ይቀጥላል። አዎ ይቀጥላል ነው እንጂ የእኛ ነገር ተጀምሮ አይቆረጥም፣ ይቀጥላል። እግዚአብሔር መልካም ያደርጋል። ያነ መልካሙ ምክንያቱም እግዚአብሔር አምላክ እኛ አናውቀው ስውር ነገር በመንፈሱ የሚሰራ ጌታ ነው። አሜን ስም ጠርቶ ይሰራል፣ ሳይጠራ ይሰራል። ተናግሮ የሚያደርግ አባታችን መልካም ስላደረጋችሁ መልካም ትዳራችሁ በዘላለም የተባረከ እግዚአብሔር በሙሴ በረከት ይባርካችሁ። ጌታ ይባረክ። እግዚአብሔር ያደረገላችሁ ሁሉ ጊዜ ምስጋና